ብዙ ሁሉ ለማን የለባችሁም፣ ታውቃለህ። ብዙ አታብዙ። ጣፋጭ ጣፋጭ ሁሉ ለማን ነው የሚገባው? ለሴት ስጦታ ለማን ነው የሚገባው? ሁሉም ስጦታ ለሴት። የሴት የምታውቀው ስም ሌላም የምታውቀው ሌላም የምታውቀው ረምላ ጥሩ ነገር ሁሉ የሚገባው ለማን ነው?

በላንጠጣ ማሰላማ በጀላ ወቀው ስለሆነ እስክንደርስ ድረስ ሰላም። እንደምታዩት በርበሬ ጨቅጭቅ ዋን ጥተውልኝ ነበረ። ይሄ በርበሬ ዝንጅብልና ነጭ ሽንኩርት፣ ቀይ ሽንኩርት ተቀላቅሏል። ይሄ ደግሞ ጫው ነው። ይሄ ደግሞ የደረቀው የምታዩት ሽንኩርት ነው። ሽንኩርት፣ ነጭ ሽንኩርትና ዝንጅብል እዛም ጋር ተቀላቅሏል። ግን ይሄ ተጨማሪ ነው። ጤና አዳም አዝመሪ ነው አለው። እዚህ ጋር የምታዩአቸው መመያሽ ንግድ የጀመሩ እንዳይመስላችሁ፣ ንግድ ሳይሆን ይሄ የሚያስፈጩበት ቅመም ነው። ይሄ ምን ይባላል? በሶ ብላ አልበላም ማለኝ ሰውዬ። በሶ ብላ ሰው አልበላም። እዚህ ጋር የምታዩት ኮረሪማ ነው። እዚህ ጋር ሰባ ቅመም ይባላል። እዚህ ጋር ይሄ ነጭ አዝሙድ ይባላል። አፈር እንዳይመስላችሁ፣ ኤብሪባዲ ይሄ ነጭ አዝሙድ ነው። እዚህ ጋር ጥቁር አዝሙድና ገውዝ ነው። ገውዝ ይሄ ላልጫ ቅመም የአረብ ኮረሪማ ማለት ነው። ይሄ አረብ ወይ ታውቁታላችሁ። እዚህ ጋር ምታዩት አብሽ አለ፣ አብሽ አለ። እዚች ጋር ያው በሶ ቢላ ናት። ይችም በሶ ቢላ ትባላለች። እነዚህ ያልጫ ቅመሞች ናቸው። ያው እናቴ ስትመጣ መቋጠር ስለምትወድ ቋጥራልኝ ነው። ይሄ ደግሞ ጫካ የሚበቅለው ምንድን ነው ስሙ እናቴ? ጦስኝ ነው። እንግዲህ ለበሶ ነው ጦስኝ የሚያስፈልገው እና በዚህ መልኩ እንግዲህ ደራ ድራ እናቴ ሸቀጣ ሸቀጥ መስላ ቁጭ ብላለች። እኔ ጧት ስነሳ እሷ ማታ ለማስፈጨት እንደዚህ እየፈታታች ነበር። ይሄ ሁሉ ቋጠሮ ተሷ ቤት ነው የሚመጣው። በቃ ቋጠሮ አትጣ እንደይዛ የምትመጣው አትጣ፣ እጇ እንትን ይበል እኮ ይዘሽ የምትመጪው አትጪ፣ እንድትመቻት ምን አገባችሁ? ይሄን ተደልቀላችሁ። ሰው እንደውም ስቁት፣ ጎበስ እውነቷን ነው።

በነገራችን ላይ ወዶችን እንጀራ ስትጋግሪ ለምን ሙሉ ውን አታሰፊ ስትል ነበር። ግን ይሁት እዚህ ጋር ይሄ ይታያቸዋል። ይሄ ጠርዝ ነው፣ ወደዚህ ኤሌክትሪኩ አይጠመጠምም፣ እና እዚህ ጋር ካረጋችሁት አይንም አይኖረውም፣ ጨለማ ነው፣ አይወጣም ማለት ነው። እና ይቺን ዙሪያዋን ይዛችሁ ነው መጋገር ያለባችሁ፣ እንደዛ ነው የሚጋገረው። እና ብዙዎቻችሁ እንጀራውን እንጎች አረግሽው ምናምን። እንደውም ኔ እንጀራ ከሞሰብ እየበለጠ ነው የበጠበጠው። በደንብ አርጌ ነው እንትን የምለው ና ዝም ብላችሁ ስም አታጥፉ እና በአንድጄ ካሜራ ይዤ በአንድጄ ላስፋላችሁ ላሳያችሁ እንጀራ ሁን አይደለም የለመድኩት ባህር ታሳየ ነበር። ልጁኜ ግን እንዳቅ አትፈልግም። ለምንድ ነው እኔ አግብቼ ሰወጣ ጋጋሪ አድርገው ያስቀሩሻል። ና ዝም ብለሺ ኑሪት ላይ ነበር። እውነቷን ነው። ደግነቱን የኔ በእርግጥ ከሁሉም ቀድሜ ያገባሁት ግን ጋጋሪ ነበር የሚያደርጉኝ። እና እንደዚህ አድርጋችሁ ትጋግራላችሁ ማለት ነው። ያው እንጀራ የትንሽ ሳሳ ይላል። ለምን እንደሆነ አላውቅም። ልጅ ላለበት ቤት ምንም ነገር ማነስና ሳሳ ማለት የለበትም። የኔ ግን ዩት ምጣዱ እየታየ ነው። ከስር ኑር ነው ኑር የማመሽ እንጀራ ነው። ጥሩ ኦፍ የኔ እኮ ትዳር እንደዚህ አይነት ሸቅል እንዳለ አልነገሩኝም ነበር። ቢነግሩኝ እኮ እንደወጣ ተንቀቀም ኖርማሊ፣ እንደዚህ ሚዲያ ላይ ያለ ሚዲያ ላይ ያሉ ሰዎች ያው ብዙ ጊዜ ሰውም የተለየ ቦታ ስለሚሰጣቸው ነው እንጂ አራዳ ተጎልቼም አምውለው። እንደው ህ- ምን የመሰለኝ ተይ ተይ ተይ ለማን ላውራ እንደው ማን ያምነኛል አለች። ቲክቶክ ላይ አብዱ አብዱ ወላሂ ጋር ደስ ትገብተሽ